ስሚ ገላን፣ ለማንኛውም አሁን ማለት ነው ከመጫወታችን በፊት ቁም ነገር አንድ እንስራና ከዛ በኋላ ወደ ጫወታችን እንገባለን። ብዙ ከጎንሽ ያለችው ነግረናታል። እኔ እንትን ብየው ማለት ነው አሁን ቆይ፣ ልክልሽ ምን ላይ ልልቀቀው? አራት ገላን፣ ገላን እኔ ለአንቺም ሼር አርጌልሻለሁ፣ አለው ያረኩልሽን ቦታ ሼር አርጌልቻቸው ልጆቹ። እኔም በውስጥ ብዙ ሰው አውርቻለሁ እና ጋይ እዚህ የምታች ሰው ይሰብሰብ እና የልጁን ፎቶ ይዘቀዘቀ እንዳለ ሁሉም በየቦታቸው የልጁን ፎቶ ይዘቀዘቁት። በጠቅላላ እንዲያጠፉ የዘቀዘቁት የምታውቁሽ ልጁ ዛሬ ነገር አበዛዙ። ችግር የለም እኛ የቻልነውን እናጠፋለን። የቻለውን እናጠፋለን። የቻልነውን ያሉትን የምናውቃቸው፣ ያየናቸውን፣ በዙሪያችን ያሉትን እናስጠፋለን። ልጁ ዛሬ ገላኔ ልጁ ዛሬ እኔ ገብቼ አውርቼው ነበረ ፈጣሪ እንደው ፈጣሪ ሆይ አደራ ነበርሽ ማል ነበርኩም በሌላ ከዛ ፈጣሪ እያልኩ የልቤ የምትል እየጨመረ እንደገቡ ልጁ ዛሬ ሰላም ነው፣ ትንሽ ይሻላል። ነገር አይፈልግም ግን ሰቡ በግድ ነው የሚያናገሩ። በነገራችን ላይ በግድ አትስደቡኝ፣ በሰላም አውሩኝ፣ በሰላም እንነጋገር እያለ እየገቡ ነገር ነው የሚፈልጉት። ልጁ ሶ ልጁ ወረዲ አጥፍቶ ምናምን ተስማምተን አውርተን ነው ከገዝት እኩል ነው ላይ ወረድ ነው አንስቶ የለጠፈውን የዘቀዘቀውን ማስተው ግን ምን አለመሰለሽ እኔ የዘቀዘቁኝ እንዳለ ሲጀመር የተዘቀዘቁት ፎቶች እኔ አይደለሁም የፋሚሊ ነው እንጂ የእኔ ፎቶ የለውም። ሲጀመር አካውንቱ ራሱ የኔ አካውንት አይደለም ብሏል። ይሄ በሌላ ሰው አካውንት ነው የገባው እና ይቅርታ ይጠይቀን። አረ እኛ ይቅርታው አፍንጫችን ጠ ይቅርታ ይቅርብን። ወይኔ ገላኔ ደግሞ ያን ደግሞ አልባሰ እኛ ይቅርታው ይቅርብን። በቃ ፎቶ አይዘግዝቅ አይግባ። ላይቭ ገብቶ እሷን ዘግዝቆ አይቀመጥ፣ አይስደበን። ይሄ በቂያች ነው። ቅርታ አንፈልግም ብሏል ቅድም ላይቭ ላይ ብሏል። ማሬ ብሏል። በቃ አሁን እሱም እዚህ መምጣቱ ለምን ያስፈልጋል? ገላን ገላን በቃ እሱ እኮ ቅድም ተናገረ። አን ጋይዝ በቃ እናንተ የልጁን ዘቶቶ ዘብዙቅ ያቱትን ወይ ደህና ናቸው አስቴር ማለት ነው የኔ ውድ ነገር ማለት አንቺን እየፈለኩ እየፈለኩ የት እንደገባ፣ ምን ሆነሽ ነው የኔ ውድ? ወላ እንትን ሌላ ነው ወይስ ምንድን ነው?

ጥሩ ላይ ነሽ ማለት ደስሞኝ እኮ ነው። ስራ ሰርቼ ምን አሰብሽ ነው እንጂ። አይ ጥሩ ላይ ነሽ፣ ጥሩ ላይ ነሽ። ኧረ እናንተ ሱሱ ሱሱ ንገርኩማ ለማንኛውም ጋይዝ የዘቀዘቁትን ያያችሁትን ሼር አርጉላቸው ወይም ደግሞ በውስጥ እጻፉላቸው እንዲያጠፍ፣ ወይም እዚህ ይምጡና እናስጠፋቸው። በቃ እኛ የቻለውን እናስጠፋ። ልጁ ጠዋት እኔ አያለሁኝ የዘቀዘቁኝን ብሏል። እሱ ራሱ ይጻፈላቸዋል። እኔ ለተወሰነ ሰዎች በውስጥ ጽፌ፣ እኔም ጽፎልኛል። አጥፊ ፎቶ ይሄን ብሎኛል ምናምን ያለኝ ሰው አለ እና እሱም እየገባ አጥፉ ብሏቸዋል መሰለኝ። ስለዚህ እኔ ምንም የማውቀው ነገር የለም ብሏል። ሲጀመር ልጁ በልተ ብሎ ነው ምናምን ነገር፣ ስለዚህ ያጥፉ። ባጭሩ ልንገርሽ ሲሚኝ፣ ዋንዴ ቆይ፣ ዙዙ፣ ሲሚኝ፣ ዋንዴ መራንትን ዞዞ ማለት ሲሚኝ። እሱ ልጁ ቀደም ብሎ የጀመረበት ቀን ቤቱን ገብቼ ሚራ፣ በእናትሽ አሁን ምንም እንዳታወሪ፣ በቃ እዚህ ምንም ወሬ አንሚኛ፣ ፎቶ ያጥፉልን፣ በቃ ምንም አሁን እኛ ማውራት አንፈልግም አንፈልግም ወሬ። ሲሚኝ፣ ሲሚኝ ልጁ መጀመሪያ ላቃትም ብሏል እኮ ብሏል፣ የለብኝም ብሏል። እሱ በል የተባለውን ነው ያለው። ከዛ በኋላ ደግሞ እኛ እየገባ ደሰደማቁ ኮመንት ላይ ኮመንት ላይ እኔ እኔ ዛሬ ገላኔ ገዝት ላይ ገብቼ እረፉ፣ አትሳደቡ ስል እኔ እንኳን ገዝት ላይ ገብቼ ለማግባባት እየሞከርኩኝ እታች ላይ ይሰድቡታል። ሲጀመር ማለት ነው እኛ ሁን ድማሾች አሁን ፎሎወሮ አላል ናቸውም። ስለዛ ሼር አድርጉላቸው እናንተ ሉ በቃ ሼር አድርጉላቸውና አሁን የምታቁትን ጋይስ እናንተ እታችም የሚያላችሁ ሰዎች እሱን ዘግዝቆ ያያችሁት ሰው ላይ ሼር አድርጉላቸው፣ ይምጡና ያጥፉ። እሱ ከዚህ በኋላ ወዲው በቃ ዛሬ ሰላም ነው እሺ ብሎ እኔ ከነገ በኋላ አለጥፍም ግን ጠዋት ላይ ስዞር ካገኘው ተዘግዝቆ ለዘግዝቅ ይገባለሁ ብሏል። ሲጀመር ልጁ በራሱ በራሱ አካውንት ሊቭ ገብቶ አያውቅም ነበር። ልጅቷ ቤት ነበር የሚገባው። ከዛ የእሱ ፎቶ መዘግዘቅ ሲጀምረው ሊቭ ገብቶ መዘግዘቅ ይጀምረው። ልጁ በራሱ መግባት የጀመረው የእሱ ፎቶ መዘግዘቅ ሲጀምረው ስለዚያ በቃ አጥፉ ያደረጋችሁ ሰዎች የእውነት ሚ የምትወዱ ካላችሁ አጥፉ፣ የልጁን ፎቶ አንሱ። መሴ አንቺ ጋር ያሉት ቃሉ አይቻለሽ ሁን ሼር አርግላቸው፣ ያጥፉ። በቃ ሁሉም ያጡ። እኔ የቻልኩትን የተወሰነ በውስጥ የተላከልኝን በውስጥ አውሮቼ። እሺ አንዷ ቡዜ ነች፣ እሺ ብላለች። ከጎንሽ ያለችው አንዷ ደግሞ ጎንደሬዋ፣ አመጥረን እኔ ትሬንድ አይደለችም። እንትና ማለት እስኪ፣ እንትና እንትና ቤት ግቢ እና ይገላኔ። እኔ ከገቡ ያስወጣኛል። ተሽቴ ቤት ተሽቴንም ጽፍላት፣ እሺ ብለኛለች። እሺ ግን ታጥፋ ታጥፋ አላውቅም። እሷ ስቶሪ ላይ ነው ያለው፣ አይቻታለው። ዙዙ ውስጥ የለም በቃ ያያችሁት የፖስት ቴፖ ሰው ሌላም ሌላም ሰው እኔ አይቼ ያሉ ገላን፣ ለአንቺ ሁለት ልጆች ነው ምናምን ሼር አድርጌልሻለሁ። አንድ ነው ሁለት። እስኪ እኔ ላይፍ ላይ ከገባሁ ስለማይለኝ ነው ለአንቺ ሼር ያደረኩልሽ። ዙዙ ሀሳብ በላይ ሼር አድርግልሽ። እኔ ማድረጋችን ለገላ ነው ያድርጊላት። ብታረጊልኝም እኔ አሁን በውስጥ ካወራቸው ነው እንጂ እዚህ ጋር መጥራት አልችልም። በዚህ በኩል ላይፍ ሼር ማድረጋችን ገላ ነው። እንዴት ተባለች? ላይፍ ላይ እኮ ነው ያልኩት። ለምን አንቺ አታረጊላቸውም? በራስ በዛው ስልክ አይኛ ፈይ አይደለችማ። ሌሎቹ ናቸው ቆይላ አርግላቸው። ወይ የሆኑትን አርጊ፣ ያልሆነችውን ደግሞ ላኪልኝ ለኔ በውስጥ። በቃ አጥፉና አንሞክር እስኪ በቃ ቢያንስ አርጉ። አታርጉ ነው ያላርግም ብሏል። እኛ አንሞክር የቻለውን እናርግ። ያለበለዚያ ነገሩን እያባሰ ነው። ነው እንጂ የምንመጣው መፍትሄ አሁን እኮ እዚህ ውስጥ ሆና አይደለም። ቆይ ወጥተን አንድኛችን ውጭ ያለ ሰው ነው እንጂ ማድረግ የሚችለው አሁን እዚህ ያለውን ያላችሁ ውጭ ያላችሁ ታች ሰዎች ተዘግዝቁ፣ ልጁን ተዘግዝቆ ያያችሁ ሰዎች ሼር አርጉላቸው። ሼር አርጎ ችግር የለም። እኛ መምጣት ግድ የለባቸውም ያጥፎ ቢፈልጉ ያጥፉ፣ ቢፈልጉ ይምጡ እና ያጥፉ። የፈለጉበት ብቻ ያጥፉልን፣ ዋናው ይጥፋው እና ጠዋት ተነስቶ ያያል። አብሶ በብዛት በብዛት የዘቀዘቃችሁ ምናምን ነገ ቼክስ ሊያደርግ ስለሚችል ጋይስ እና አጥፋለትና እስኪ ነገ ቢያንስ ሰላም እንፍጠር። ሲሚኒ ዙዙ ማለት አንድ አቃለው ውስጥ አጥፋለሁ። እሺ ዙዙ አስጠፊ ሲሚኒ ብዙ ብዙ እኔ ከገብቶ የሚጫወቱ ልጆች ብዙ ልጆች እየዘቀዘቁ ልጆች አሉ። ነገር ግን አሁን አይደለም ገስ የሚገቡት ማለት ነው። ስለዚህ በኋላ ትንት ሰባ ሰዓት ምናምን አካባቢ ሲገቡ እኔ አስጠፋለሁ። ችግርለምቻቸው ችግር ለምን የጻፋለሁ ከኔ ከገብቶ የሚጫወቱ ልጆች ብዙ ልጆች እየዘቀዘቁ ልጆች አሉ። ስለዚህ ችግር ለምን ያስጠፋለ ዞ አስጠፊለሁ። ሁለት አካውንት ልክ ሄድሻለሁ። እኔ ፎሎወሬ ያደሉ አይ ችግር የለም እኔ ኮሎራዶ እኔም እኮ በውስጥ እኮ ብዙ ሰው እንትን ብያለሁ። ሼር የት ያደረግልኝ ቅድም ሼር አርጎልኝ ስል ስለነበር እዛ ገስት ላይ ብዙ ሼር አርጎልኝ ነበር። አሁንም ጋር እዚህ የምትሰሙ ምናምን ለሁላችሁም፣ ያደረጋችሁ ካላችሁ አንሱ፣ የዘቀዘቃችሁ ካላችሁ አንሱ። በቃ ሰላም እስኪ እንፍጠር። ልጅቷንም በሰላም ቀስ ብለን እንይዛታለን። እሷም ትስጥ እንትን ትላለች ይሻላል። ሳንሰድባት ምን ሳንላት በሰላም፣ ይሄ ልጅ አሁን እሺ የሚል እንኳን በስነ ስርዓት እንኳን የሚያወራ ልጅ አይመስልም እኮ። እንዴት እንደሚያስፈራ እኔማ እንኳን በሩ ራሱ ለመቆም የምፈራው ልጁ፣ እንዴት ገብቼ እንደወራት የምር። ሰላም ሰላም ፋሚሊ እንዴት ናችሁ?

እንዴት እንዳይደብራችሁ። ሰላም፣ እንዴት ነሽ? ሰላም ነው። እንዴት ነው ጋይስ? ወቀሽ ካለ አንቺ የምታውቂ ካለ ምናምን አስጠፊሽ ሼር አድርጊና አስጠፊ እንትን ቪዲዮ የዘቀዘቀ ልጁን ካለ ትንሽ የማውቀው እኔ ካለ ካገኘኋቸው አስጠፋለሁ። ግን ካለ ሳይሆን መጥቼ እናያለን ማለት ነው። እኔ ግን አስጠፋለሁ። ማርያምን ግልጠኛ ይግል። እኔ ሰላም ናችሁ? እንዴት ናችሁ?

ግን ጽፌላታለሁ አነሳ በቃ እንደዛ ከሆነ ሰላም ማውረድ ትክክል ነው። ዛሬ ወላይ ሰላም ልጁ ትንሽ ቀሎታል። በስነ ስርዓት ማውራት በመነጋገር የሚያምን ብቻ ይግባ ሲል እየገቡ ይሰድቡታል። እንደዛ እያለን እየገቡ በሰላም ሰላም ነህ ወይ? እንዴት እና ምናምን ብሎ ተቅለስ ልሶ እንደማውራት፣ ለምን ለጠፍቀት አንድ ሰዓት ምናን በጉልበት ቢሆን መፍትሄ እንደሚያመጣ ሰው። ከዛ ደግሞ ገብቶ አንተ ሙስሊም አይደለህ፣ አንተ ክርስቲያን አይደለህ፣ አንተ ደቡብ አይደለህ። እኛ ዘር ቆጠራ ምን አስቆጠራችሁ? እዛ ገብታችሁ ምን አገባችሁ? ምንስ ቢሆን። ከዛ ደግሞ ልጁ ሃይማኖት ይሳደባል ሃይማኖት መሳደብ ጀመረ። ዘሎ ገብቶ፣ አንዷ ገብታ ሙስሊም አደለ ስትለው ከዛ ሄዶ መሳደብ ጀመረ። የዛኔ ነው ገዝቴ ላኩለት። ልክ ብቅ ልጅቷ እንደዛ ስትል እኔ ገስት ላኩለት፣ ቢያንስ እርስ ላስቀይሮ ብዬ ወዲያው ሌላው ነገር ውስጥ ገባ ልጁ። ከዛ ደግሞ ሰው እንኳን ቀያሚና እያንዴ ሰው እንኳን ገዝት ላይ ገብቶ ሊያወራው ሊያግባባው ሲሞክር አት ሊስት ኮመንት ላይ እስኪ እራፉ እጃችሁ ይረፍ እጃችሁ ይረፍ፣ ተዉ እያልኳችሁ እራሱ አሰሙ። እውነት እኔ ምን አይነት ህዝብ እንደተሰለ አላውቅም፣ ምን አይነት ሰው እንዳለ ተዉ። እሱ ያ ያል ኮመንት ያነባል ታዋት አትጻፉ። ቢያንስ ሰው እልህ ለምን ሰው ታስይዛላችሁ? ልጁ እኔ እልህ ነው የያዘኝ። በቃ ምንም ማቀው ነገር የለም። ማለትኩ የሆነ ቦታ ገባሁኝ ሰማ እልህ ነው እንጂ ይሄ ጀመርኳል። አይ ምን ጠልቶ አይደለም እልህ ነው፣ የልጆች እልህ ነው እንደዚህ ማረገው እንጂ ጀመር የት ያቃ ነው ጣላከኝ ወዳታንቺ። ደሞ ያቃ እንደዚህ የሚታረገው ራሱ የልጆች እልህ ነው። እሷንም እሷንም በሰላም ይዞ ነገሩን ማብረር ነው ሳምዴ ያለውን ነገር እሷንም እንደዚህ ቀስ ብሎ ገብቶ በጽናት አውርቶ እንትን ማለት ነው። ምክንያቱም እሷም አሁንም ቃላርፍም ካለች ከባድ ነው። ገብቶሻል? አንዱ ብሄር፣ ሌላ ደግሞ ታመጣለች። ስለዚ እሷንም በሰላም ይዞ እሷንም። አትስደቧት በቃ የምር። እሷንም እየገባች ከፈለጋችሁ አትግቦ አትይዋት። በቃ ዝም በሏት። እውነት እኛ ነን የሀይሚ ጠላት። እኛ ነን ሲጀመር ልጅቷ። እናንተ ናችሁ ምታ ምን እንዳለፈቅ ለ ሱሱ ጠላቶቿ እናንተ ናችሁ። እናንተ ናችሁ ሀይሚ የምታሰድቧት አለ እራሱ እራሱ ነው ያለኝ። እና ፍትሙት እንዴ ነው ያለኝ። እነሱ ሲሳደቡ ነው እሱ የሚሳደቡ። ስለዚያ እነሱ ናቸው የሃይሚ ጠላቶች እራሳቸው ናቸው አለ። ስለዚህ በቃ እኛ ነን እየገባ ልጅቷን የምናሰድባት። ብንተው ትግስት ካጣን መናገር ዝም ማለት የማንችል ከሆነ አንግባ ቤት። በቃ ማናቸውም ቤት ማንም ቤት እሱ ቤት ብቻ አይደለም እሱ እስኪ አቆማለሁ ብሏል። ሌላም ቤት ነገር ይነገር ቢፈጠር ገብተን ዝም ማለት ካልቻለን አንግባ። ሰውን እንደ አናሲስ በቃ አንየው። ያስገደደኝ ለሽጉጥ የደቀነብን የለ ለምን እንሄዳለን? ኦፍኮርስ አይተን ዝም ማለት አንችልም። ትናንት አንቺን አይሻለሁ ትናንትና ነው ምናምን እንዳትገቡ ብለን እንደዛ ውረተን ዘለሽ ሄደሽ ገዝት ላይ ተንጠጥለሽ አንቺን አይሻለሁ መሽ ዛሬ ጠዋት ጠዋት ጠዋት ዲጂታ አይቼሻለሁ ወይኔ! እሱ እሱ ማታ እንደዛ አውሮተን ዛሬ ገዝተለ የተንጠልጠልሻል። ዝር እንዳትሉ እንጂ ብያዝ በእጃችሁ እኔ ችግሩ ማለት ጊዜ አንዳንድ መፍትሄ ማምጣት የማንችል ከሆነ አለመግባት ይሻላል። የራሳችንንም ክብር እናወርዳለን እና ጋይስ በቃ ለማንኛውም ያደረጉትን አስጠፉ አስጠፉ። ማስጠፋት ካልቻላችሁ ደግሞ ሼር አድርጉላችሁ እና አሁን መተው እዚህ እኛ እናስጠፋቸው። የምታውቋቸው ካለ ግን ነቢ ታዳየምምነተሽቴ እታች ያላችሁ ሰዎች ተዘግዝቆ የልጁ ተዘግዝቆ ያያችሁበት ቤት ካለ ሼር አድርጉላቸው። ገላ እንደና ነሽ አሁን ይሄን ልጅ ብቻ ሳይሆን እንደዚህ የሚያደርጉ ልጆች ብዙ አላቸው። እነሱን አለማየት ነው በቃ ኮሚኒቲ ለመጻፍ ነው። ዝሙ ካላቸው በራሳቸው ጊዜ ይተዋሉ። እነሱ ማለት ነው በቃ፣ እንደዚህ የሚያደረጉ ልጆች ማለት ነው በአጠቃላይ እኮ ይኖራሉ። ምን እናርግ እሺ፣ እኔ እኮ እኔም አልችልም። ምን እናርግ እሺ፣ እሺ፣ ስላልቻልሽ መሳደብች መፍትሄ ይሆናታል ለሃይሚ አይሆንም እኮ የባሰ አንዳንድ መፍትሄ ቢኖር እኮ ሱሱዬ እኛ የምንሳደባለን ገብተን። ግን መፍትሄ ለሌለው ነገር መሳደብ ማባት እንጂ ነገር የሚያውራ ነገር ነው። እግዚአብሔርን ገብተሽ ቤቱ ሄደሽ እየተሰደብሽ ተሰደብሽ፣ ኒያ ስላልሄድኩኝ አልገባ አልከበደኝ የሚለው ነገር አይገባኝም እኔ ምክንያቱም አልሄድኩም። ገብተሽ እየተሰደብሽ ለተና ታላሽ ወደሽ ከተደፋሽ ቢረግጡሽ አይገባሽ፣ ወደሽ ነው የሄድሽው ቤቱ መሰደብ ፈልገሽ። ማን ሂጂ አለሽ? ማን ሂጂ አለሽ? በቃ ክብራችሁን ጠብቃችሁ ተቀመጡ። እዚህ ሚዲያ ላይ እዚያ ላይ ተንጠልጥሎ መሰዳደብ ከማንም ጉሩም ሳጋ፣ ለራሳችሁ ለክብራችሁ አስቡ እውነት ተሽቴ ጋር ሼር አድርጉላት የተባለችን ቲጂ አድርጉላት። ቲጂ እኮ የተዘቀዘቀው ቦታ እንትን በይ የተዘቀዘቀው ያያችሁት ሼር አድርጊ ቲጂ፣ ብዙ ቦታ ያልሽውን ሼር አድርጊላቸው። ይህን አንቺ እራስሽ ቅድም አናግሬሽኛል ቲጂ እታች እየሳቅሽ ዝም በሉ እያልኩ አንቺ ትስቂያለሽ። ዝም በሉ እያልኩ አንቺ ትስቂያለሽ። እሱን ለዜን ነገር ተይ ይብስበታል

እንደዚህ የሚደረገው ልጅ ማለት ነው አለች እሷንም ገብታችሁ እስክትረጋጋ የሆነ ማሳመን እስከምችሉ ድረስ አትግቡ ገብታችሁ አትሰዳደቡ በቃ ምክንያቱም አሁን ይሄ ልጅ ሶስቱን ስሜ ሶስቱ ስሜ አንሺ ሶስቱ ስሜ አሁን ማለት ነው ልጅቷን አሁን ብንሰርባት ልጅ ይሄ ልጅ እሺ ብሎናል ታዲያ ተመልሷላ ሌላ ደግሞ ይዛብን ትመጣለች ስለዚ እሷንም መስደብ አያስፈልግም አትስ አት በቃ እሷንም ቢሆን አትስደቡ፣ ወይ አትግቡ ቤቷ አትሄዱ። ምክንያቱም አሁን ይህን ልጅ እሺ በኋላ አላረግም ብሏል። አሁን ደግሞ ነገ ደግሞ ወይ ሌላ ገላን በቃ አላስተካከለችም ጨረቃ

የአብርሃምእና የሩታ ደጋፊ ገልብጣለች።